በጣም የሚያስገርም የአዲስ አበባ ለውጥ ነው፣ የልማቱ ለውጥ ከዛ ጋር ተያይዘው ይሄ ሆረ ፍንፍኔ ከአሁን በፊት ከሶስት አራት አመት በፊት የምታየው አይደለም። በዘንድሮ አመት በጣም በጣም በጣም መቶ በመቶ ተቀይሮ ነው የሚያገኙ አዲስ አበባ ፍንፍኔ ላይ በዚህ ስርዓት አምሮ ውብ ሆኖ አገራችን ከማንኛውም ከአፍሪካ አንደኛ ተምሳሌት ሆና ስትገኝ በጣም ገዳ ስርዓቱ በአሁኑ ሰዓት በደስታ በደስታ በክብር በክብር መጥቶ በክብር እንደሚመለሱ እርግጠኝነትን የምናስተማምንበት ገዳ ስርዓት ነው። እልህና ቁጭት ውስጥ መግባት አለብን። እከሌ ኦሮሞ ነው፣ እከሌ ትግሬ ነው፣ እከሌ ሶማሌ ነው የምንለውን ነገር ከአእምሯችን ፍቀን ማውጣት አለብን። ሁላችንም ጥቁር አፍሪካውያን ነን፣ አብሪነን። ለዚች ለአፍሪካ ጥቁሮች አብሪነን፣ መሪያችን ጥቁር አፍሪካዊ ነው። ሌላ የመጣ የለም፣ ማንም ይሁን ማን ይችን አገር ማሳደግ የሚችለው አንድ ስንሆን ነው። ማንኛውንም ሰው እኬሌ ኬሌ ብሎ ወዲና ወዲህ የሚያደርጋ ነው። በገዳ ስርዓት ሁሉንም ያቅፋል፣ አቃፊ ነው። እግዚአብሔር ደግሞ በገዳ ስርዓት ሲወጣ አለንጋ ሲወጣ ሀገራችንን ሰላም ያርግልን፣ ፍቅር እንደ ሸማ ለብስልን፣ ወጥቶ መግባት ገብቶ መውጣትን ያደለን ብለው ክረምቱን በሰላም አወጥተህ ወደ ወደዚያ ምትናል ዘራችን ዘርተን ለቡቃያ ፍሬውን ለቡቃያ አብቃለን ቡቃያውን ደግሞ አፍርተን ለመብላት ለመጠጣት አብቃን ብሎ ገዳ ስርዓቱ የሚያምንበት የሚለምንበት እግዚአብሔርን የምናገኝበት ሰዓት ነው።